ሻሃዳ ለምን ያልሽ፣ ለምን ሰለምሽ ተብላ ቤተሰቦቹ አባረዋት፣ ሜዳ ላይ ነው ያለችው። ና ኡስታዝ አቢር ሶሻል ሚዲያ ተጠቃሚ የሆነች ተጽዕኖ ፈጣሪ የሆነች ሼፍ ነች። አቢር ሰሞኑን አግብታለች እና መነጋገሪያ የሆነች ንስት ሆናለች። በዚህ ሰዓት እንግዲህ ሶሻል ሚዲያ ያለውን ሰው በሙሉ ማነጋገሪያ የሆነው መህሯ ወይም ጥሎሿ ነው። መህሯ ምን ነበር ብትሰሙ ማለት ነው። ልባችሁ እኮ ያውቃል፣ ይሄ ነገር ልክ እንደሆነ ያውቃል። ግን የሆነ አለመሸነፍ ውስጥ ገብታችኋል፣ ለዛ ነው። በነገራችን ላይ ክርስቲያን ነው ያስጨፈረ ያለው። ይሄ አጎቱ ካየ ያብድበታል። ለፍቅር መሸነፍ ያረክሳለካስ? ሰው እንዴት አፍቅሮ ይገፋል? አይዞሽ አይዞሽ አይዞሽ፣ እችላለሁ እኔ ውዴም፣ እችላለሁ እኔ። እንዲያውም ሞራል ነው የሆነኝ እውነት። እቺ ልጅ እንግዲህ ከኢሳም ፍቅር ይዞኛል ብላ ነበር። ኢሳም ደግሞ መልሱን ሰጥቷል። ኢሳም ደግሞ መልሱን ከሰጠ በኋላ ያልሆነ ነገር ተቀሰጠ። ሳልነግራችሁ እንግሊዘኛ ተለመደ፣ እንግሊዘኛ ተለመደ። ካት ድመት፣ ዶግ ውሻ፣ ዊንዶው መስኮት። ቃላት መደርደር ምን ያቅታል? ዋናው የእንግሊዘኛ አበሳ ያለው እኮ ቃላቶቹን ገጣጥሞ ማውራቱ ላይ ነው። እሺ፣ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም? እስቲ አንተ ላይፍ እንዴት ይዞሃል? እበላለው፣ እጠጣለው፣ እተኛለው፣ እነሳለው ወደ ኋላ ስምን አለ ምንም የለም። ወደፊት ምን አለ ምንም ቀናል አለው አያለው ምንም የለም። እተኛለው፣ እበላለሁ፣ እጠጣለሁ። አንቺ ጋር ሁሉም ነገር ፒስ ነው ብዬ አስባለሁ። አልሐምዱሊላህ ማን ልበል ምኑ ነው ይሆን? ሚያዋለች እና እንደ ከብት ንቦዋ ትበለለ ማልቀስ ብላችሁ ሰበብ ስታጡ፣ እንደዚህ አይነት ሰበቦች ምርጥ ሰበቦች ናቸው። በጣም ዝርጉም ማለት ነው። አንድ ሀምሳ ሺህ ብር ሰከንድ አልሞላም። አካውንትን አለ ሰከንድ እያሾፈብኝ ነው። በቃ ጥሩ። አይ ትሪው ላይ ሁለት ሺህ እንጀራ አርገ ነው የሰጠኸው ነው ወይስ አንበሳው የቲክቶኩ ነው?

እዚህ ጋ ያለው ክርስቲያን ነው ይሄ ነገር እንዲሆን ያረገው ብዬ ስላሰብኩኝ ብቻ ነው። ድምፅ ማክሰኞ ቀን ላይ ፀሐይ ወጣ ጨረቃት ገባ። ማን ነው ፀሐይ ገብታ ጨረቃት ወጣ? በምንድን ነው የምታውቁት? ትላንት ሰኞ ስለሆነ እሺ፣ ትላንት ሰኞ መሆኑስ በምንድን ነው የምታውቁት? ተመሳሳይ ተመሳሳይ ነው። ሰኞ ማክሰኞ የሚባሉት ከለር የላቸው፣ ድምጽ የላቸው። በምንድን አባታችሁ ነው የምታውቁት? ብንሽው እየተሸወድን ቢሆንስ? ዛሬ አሁን ሮብ ቢሆንስ? በምንድን ነው እውነትም ቆይ እኛ ተሳስተን ቢሆንስ ያስባችሁታል? ቀኑን እንዴት እለያለን? ስ ቀን እንዴት ይለያል? አንተ ያመል ያመል ጊዜው ጨልሎ ማጨለል ነው። ነፍስን ሰባተኛ ሰማይ ልክልሃለሁ። አስክሬንን ወይ እዚህ ሀገር ይቃጠልላሉ። የተባረከ ሰርግ እስቲ የተባረከ ሰርግ ልጋብዟቸው። እቺ ልጅ ማናት? ምንድነው ስራ? ከስራዋ ጋር አብረን የምናየው ይሆናል። ዛሬ ደግሞ ስለ አቢር ነው የምናወራው። አቢር አቢር ማን ነች አቢር? ሶሻል ሚዲያ ተጠቃሚ የሆነች ተጽዕኖ ፈጣሪ የሆነች ሼፍ ነች። አቤር ሰሞኑን አግብታለች እና መነጋገሪያ የሆነችን እስት ሆናለች። በዚህ ሰዓት እና ምንድን ነው መነጋገሪያ የሆነችበት የሚለውን ላጋራችሁ። እንግዲህ ሶሻል ሚዲያ ያለውን ሰው በሙሉ ማነጋገሪያ የሆነው መህሯ ወይም ጥሎሿ ነው። ከማንኛውም ወርቅና ገንዘብ የበለጠ ውድና የሚያምር ነገር ነበር እሱ ምንድነው ቅዱስ ቁርአን ቁርአን ነበር። መህሯ ቁርአን መሆኑ ብዙ ሰዎችን መነጋገሪያ አድርጓል። በዚህ ደረጃ ስላልጠበቋት በጣም የሚገርምና ለብዙ ሰዎች ሞዴል የምትሆን በተለይ ደግሞ ለሙስሊሙ ኦማ ሞዴል የምትሆን ሰሆነች እንግዲህ በቁርአን ምህር ማሰር በዚህ ሰዓት እኔ እንጃ አለብዬ አላስብም። ቢኖርም ደግሞ ናድር ነው። እንደዚህ ሶሻል ሚዲያ ወቁልኝ በሚባልበት ደረጃ አቤር በቁርአን ምህሯን ማድረጓ እጅግ አነጋጋሪ ሆኗል። አቤር በሚገርም ሁኔታ በቲክታክ 29 ሚሊዮን ተከታይ ያላት እንስት እጅግ እስላማዊ አደብ በተሞላበት ነበር ሰርጓን ያደረገችው። ይህም ለብዙዎቹ አስገራሚና አነጋጋሪም ሆኗል። እዛም ነው ረሱል ዓለይሂ ሰላቱ ሰላም በላጩ ኒካ መህሩ ቀለል ያለ ነው ያሉት። ና እንሻላ ይውሰል ሀዲል መቅጣ ንድ አብ። እስቲ አንዳንዴ ጥሩ ጥሩ ነገርም ከውጭ ሀገር እንውሰድ፣ መጥፎውም ብቻ ለምን እንወስዳለን? እንደነዚህ አይነት ነገሮች መወሰድ አለባቸው። ይሄ በረከት በኢትዮጵያ ላይ ማደር አለበት። ለአንዷ እንደዚህ ብዬ ስነግራት ምን አለች? እነሱ እኮ የብር ችግር የላቸውም አላለችም። ሰው ብርን አይጠግብም፣ ግን ይሄ የውስጥ ኢማን ነው እና ምን ለማለት ነው ዋጋችሁ ትልቅ ቢሆንም ያው አንዳንዴ ላይፍ ስታይልን እያየን ነገር፣ ወይ ጥሩ ተናገር ወይም ዝም በል። በነገራችን ላይ ቺል ልጅ ኮንተንቷ ሼፊንግ ናት። ምን አይነት ስራ እንደምሰራ እስኪ ተመልከቱ ወገን። አሻሽላለች ተብሏል። መላላጫ ወጥ ኢንካምን በመላላጫ ነው ዛሬ ይዘ የገባችሁ። እንዳለ በቡርቴ አጠበችው። አይ ቡርቴ፣ ዶሮ አጣቢም ሆነሻል። ኦኬ፣ ሽንኩርቱን ከተተች። ሽንኩርቱ አላነሳ ምንድን ነው? ያረረ ሽንኩርት፣ በነ ሽንኩርት ረበርበሬም አለው። ምንድን ነው ቂቤ ለምን ሆነ ዶሮ ዶ ወገን፣ ስልስ በማይሰራ ነገር ዶሮ ከተተች እንዴ! ምንድነው? የሶማሌ እንጀራ ነው። የሶማሌ እንጀራ ነው። ወጡ ዋለኝውሻ ምንድነው? እሺ፣ እንዴት ነው አንቺ የምትዳኙ በምንድነው የምትዳኙ? ባንዲራውን ደገመች። እኔ በቃ የራበኝ ስለሆነ በጣም ይጣፍጣል። በጣም እሺ አሁንም ምን ሊሰራልን ነው? አሁንም የዶሮ ወጥ ነው። አንዳንዴ ሴቶች ከዚህ እንትን እየወሰዳችሁ ኤክስፔሪያንስ እየወሰዳችሁ ፀሐይ አጠብቀም ችሜለሽበት ነገር

የኢትዮጵያን ባንዲራ ተከለችበት። እንጀራው የምንድ ነው? የምንድን ነው? እንጀራው እንጀራው የምንድን ነው? እንጀራውን ከምንድን ነው የሰራሽው? ከምንድ ነው ወይስ ቂጣ ነው? ዋናው መሞከሪሽ ነው። ዝም ባያችሁ አንቺ እንዳሰሚያቸው ማንንም እንዳሰሚ። እቺ ልጅ ናት እንግዲህ አሁን ያገባችው ዴይ ሲክስ ነው። ዴይ ፋይቭ፣ ዴይ ፎር፣ ዴይ ስሪ፣ ዴይ ቱ፣ ዴይ ዋን፣ ቡም ቡም፣ ቡም ቡም ወገን፣ ዘንድሮ ማግባት ግዴታ ነው መሰለኝ። ብዙዎቹ እየተጋቡ ነው። እናንተ ግን ቁጭ ብላችሁ እያጨበጨባችሁ ነው። ለመጣው ለሄደው አታጨብጭቡ። እናንተ ለምን ቤተሰቦቹ አባረዋት ሜዳ ላይ ነው ያለችው። እና ዐለይኩም ወረሕመቱላሂ ተዓላ ወበረካቱ ያ ጀማዓህ ኸይር፣ እንዴት ናችሁ? ዛሬ አንዲት ሰለምት እህታችን ጋር ነው አንድ ላይ የምንገኘው። ኸይር ኢንሻላህ። አንድ ጓደኛዋ ጋር ተጠልላ ነው ያለችው። ዛሬ የሆነ ሰፖርት የሚያደርጋት ሰው ትፈልጋለች፣ ከጎኗ እህት ወንድም የሚሆናት ሰው ትፈልጋለች። እና ኸይር ኢንሻላህ በአቅማችን እናግዛት እላለሁ። ሰላም ዐለይኩም ወረሕመቱላሂ ወበረካቱ። እንዴት ተሸታቸው ሁሉ ሰላም። አሁን ላይ ያለሽበት ሁኔታ እንዴት ነው? ሻሃዳ ከያሽ በኋላ ነው ልቀቂ ያሉሽ ወይስ እንዴት ነው? አዎ አሁን ላይ ያለው ጓደኛዬ ጋር ነው። ሻሃዳ መያዘኝ ሲሰሙ ወይ ተጠመቂ ካልሆነ ውጭ ይለናሉ። ከዛ ስንት ጠበቁኝና ካልተጠመቅሻሉ ከዛ ቤተክርስቲያን ውስጥ ሆኝ ሊያስጠምቁኝ ሲሉ ነው የጠፋሁባቸው። ማን ያኔ ቤተክርስቲያን ላይ ሊያስጠምቁ ሻሃዳ ካያሽ በኋላ ቤተክርስቲያን ላይ ሊያስጠምቁ ሲሉ ጠፋሽባቸው? ከዛም በኋላ ያው ልብስ የለሽም የሆነች ጓደኛሽ ጋር ነው ያለሽው። አሁን አሁን ምንድን ነው የሚያስፈልግሽ? አሁን ለማህበረሰቡ ለህቱ ወንድሞቻችን ሰፖርት እንዲያደርጉሽ የምትፈልጊው ምንድን ነው? ንገሪው አሁን ላይ ከእሷ ጋር ነው የምኖረው የምንኖረው እ ሰለምቴ ነች እና የያዝኩትም ልብስ የለም። ያው ወጪ አለ እና ታከራይተን ነው የምንኖረው። በዛ በዛ ነገር ብታገዙ። ንላ ቁርአን እየቀራች ነው። ቁርአን እየቀራ ነው። እንሻላ በምንችለው ላ ለማህበረሰቡም ኸይል እንሻላ፣ እህት ወንድሞቻችን እንሻላ ለዚህ ስለ ልጅ ሰፖርት አድርጓት እንሻላ። በእኛ ድርጅት ታገኟታላችሁ። 0912 16 47 28 በዚህ ስልክ ደውሉልን። ሰፖርት አድርጓት እንሻላ፣ ኸይል እንሻላ። በአካልም የምትገኝበትን በእኛ በኩል ታገኟታላችሁ። ሰላም አሌይኩም ወራ። በነገራችን ላይ ሌሎቹም የሚፈሩት ይህንን ነው። አንደኛ ቤተሰባቸውን ያጣሉ፣ ከማህበረሰብ ጋር ያላቸው ሪሌሽን በፊት ያላቸው ሪሌሽን ያጣሉ፣ ጓደኞቻቸውን ያጣሉ። እና እንደዚህ እንደዚህ አይነት ነገር ትልቅ ተጽዕኖ ስላለባቸው ሃይማኖታቸውን መቀየር ይፈራሉ። እንደነዚህ ደግሞ ደፍረው ቀይረው የወጡ ሰዎች ደግሞ በጣም ይቸገራሉ። ከእንደነዚህ አይነት ሰዎች ደግሞ አጠገባቸው ካልሆን በጣም ሊከብዳቸው ይችላል። ሌሎቹ ደግሞ እንደዚህ የሚሰሩ ተንኮል አለ። ምን አይነት ተንኮል እንደሚሰሩ ስሙ። የማስጠንቀቂያ ደውል! ይሄ ቪዲዮ ሁሉም ጋር እንዲደርስ ሼር፣ ኮፕሊንክ ሪፖስት በማድረግ ተባበሩ። ጉዳዩ እንዲህ ነው። የክርስቲያን ወንዶች አረባ ጋር ያሉ እህቶቻችን ጋር እየመጡ በውስጥ ሸሃዳ መያዝ እንፈልጋለን ይሏቸዋል። ከዛ እህቶቻችን ደግሞ ወደሚመለከታቸው አካል እናድርስ ሲሉ፣ አይ ቤተሰቦቻችን ከሰሙ አደጋ ስለሚያደርሱብን በውስጥ ነው እናንተው ጋር ሸሃዳ መያዝ እንፈልገው ይሉና ሸሃዳ ያስይዟቸዋል። ትንሽ ከቆዩ በኋላ ቤተሰቦቻችን አባረሩን፣ የቤት ኪራይ ቸገረን እያሉ ከነዛው ከእህቶቻችን ብር መቀበልና መውሰር ጀምረዋል። በዚች ሲስተም መጥተዋል። ይሄ ትልቅ አደጋ የሆነ ነገር ነው። እስልምና ለጥቅም የሚመጣበት ሃይማኖት ሳይሆን ተፈልጎ ተወዶ የሚገባበት ነው። ስለዚህ እህቶቻችን ጥንቃቄ ያስፈልጋል። እናንተ ጋር ሻሃዳ ሊይዝ የመጣ ሰው ስታገኙ ወደሚመለከተው አካል አድርሱና በግልጽ ሻሃዳቸውን የያዙ። እናንተ አረብ አገር ያላችሁ እህቶች ባካችሁ ባካችሁ፣ አረ በቃችሁ! ስንት ነው በእናንተ የሚረማመደው? ስንት ነው እናንተን ድልድይ አድርጎ የራሱን ህይወት እየመራ ያለው? በሁሉም በኩል ትበላላችሁ። በቃችሁ በቃችሁ፣ ልትነቁ ይገባችኋል። ቪዲዮን ለሁሉም አዳርሱ። የሆነ ገበያው እንደዚህ አይነትም የወረደና ቀሽም የሆኑ ስራዎች የሚሰሩ ሰዎች አሉ። እንደ እነዚህ አይነት እስካሞች ደግሞ ራሳችንን መጠበቅ ግዴታችን ነው። ፓኪስታን የዚህን ጊዜ ኒውክለር ባይኖራት ኖሮ ለህንዶች አሳልፎ ይሰጧት ነበር። ልክ ጋዛን፣ የመንን፣ የተለያዩ ሙስሊም ሀገራትን አሳልፎ እንደሰጡት። ዓለም ኃይልን ነው የሚያከብር። ካለህ ትከበራለህ፣ ከሌለ የለህም። እንዲኖረህ ስራ። ሰላም አለይኩም ወራህመቱላህ። ምን እንደሚባል ታውቃላችሁ? አንድ ሰው እናንተን ወዶ ዝቅ ከሚልላችሁ አንድ ሰው እናንተን ፈርቶ ዝቅ ቢልላችሁ ይሻላል። እንደዛ የሚባል አባባል አለ። ምን ለማለት ነው? ያ የሚወዳችሁ ሰው የሆነ ጊዜ እሱ ሊጠላችሁ ይችላል። እናንተ የምትፈልጉትን ጥቅም ላይ ሰጣችሁ፣ የዛኔ እናንተን ትቶ ወይም እናንተን እንደፈለገ ሊያረጋችሁ ይችላል። ግን በሀይል ደግሞ ተንበርክኮ ከሆነ ያ ሰው አማራጭ የሉ። በተለይ ደግሞ ሙስሊሞች በኢኮኖሚ ብትሉ፣ በኖሌጅ ብትሉ፣ በብዙ ነገሮች ወደኋላ ቀርተናል። አንድ እኮ እንደ ሩሲያ አይነት ሀያል ሀገር ቢኖረን እኮ ዛሬ ውስጥም እንደዛ አትሆንም ነበር። ጋዛ እንደዛ አይነት ቦምቦች አይወርዱም ነበር። አንድ ሀያል ሀገር ስለጠፋች ብቻ እንደዚህ እንደበደባለን። ግን ይሄ ነገር አላህ ላረገው ነገር ሊኖር ይችላል። ግን እኛም እየተኛን ነው። ቢያንስ ሀያል ሀገር መገንባት መቻል አለብን። ነበረው ነገር ሆኗል። ዶናልድ ትራምፕ ሳውዲ አረቢያ ዛሬ ጠዋት ማለትም ከደቂቃዎች በፊት ገብቷል። እሳቸውም ሳውዲ አረቢያ በደረሱበት ወቅት ኤርፖርት ድረስ እንግዲህ የሳውዲ ክራውን ፕሪንስ የሆኑት መሀመድ ቢን ሳልማን እንግዲህ ኤርፖርት ድረስ መጥተው ተቀብሏቸዋል። በዚህም ልዩ አቀባበል አድርገውላቸዋል። ዶናልድ ትራምፕም ከተመረጡ በኋላ የመጀመሪያ የሆነውን ፖለቲካል ጉብኝታቸውን እንግዲህ በሳውዲ አረቢያ ጀምረዋል። በዚህም ጉብኝት ላይ የተለያዩ ዲስካሽኖች ይፈጠራሉ ተብሎ ይታሰባል። ዶናልድ ትራምፕም እንግዲህ ሶስት ቀናትን በሚድል ኢስት ያሳልፋሉ ተብሎ ይጠበቀ ይገኛል። በአሁኑ ወቅት ማለት ነው። ሳውዲ አረቢያም በአሁኑ ወቅት በልዩ መልኩ ሄደችበት ያለችበትን መንገድ እንግዲህ ይለውጣል፣ ያግዛል፣ ወደፊት ያራመዳታል ተብሎ የሚታሰቡ የተለያዩ መፈራረሞች ይደረጋሉ ተብሎ ይታሰባል። ከዚህ ውስጥም አንዱ ሳውዲ አረቢያ የራሷን የሆነ በኒኩሌር የሚሰራ የኃይል ማመንጫ መገንባት ነው። ይህንንም ሙሉ ለሙሉ በኒኩሌር የሚሰራ የኃይል ማመንጫ ለመገንባት እንግዲህ የአሜሪካን ድጋፍ ታገኛለች ተብሎ ይታሰባል። በተጨማሪም ሁላችንም እንደምናውቀው ሳውዲ አረቢያ የተለያዩ ዲፕሎማቲክ ሴንተር ሆናለች። በዚህም የተለያዩ አለማችን ላይ የተፈጠሩ ችግሮችን ለመፍታት የተለያዩ ኒጎሼሽኖችና ንግግሮች በሳውዲ አረቢያ ሲካሄዱ ነበረ። ዶናልድ ትራምፕም እዛ መገኘት ዲፕሎማቲኩን ፍሬ እንደማ ያደርጋሉ ተብሎ የተጠበቀ ይገኛል። ከዚህ ውስጥ አንዱ እንግዲህ የራሻ እና የዩክሬን በተጨማሪም ደግሞ የኢራን ኔጎሽሽኖች ናቸው። ይህም ጉብኝት እንግዲህ በሁለቱ ሀገራት መሀል አሁን ያለውና ወደፊት የሚኖረውን ነገር ያሳየ ነው ተብሎ ይታ ግዴታችን ነው እንግዲህ ቢያንስ እኮ አስባችኋል። ሰውዲ ራሱ የኒውክሊር ቦምብ ሀይል ማመንጫ ቢኖር የሆነ ትከበራለች። በዚህ ወር ድሬዳዋ ከተማ ላይ ወርቅ የቀላቀለ ዝናብ ሊዘም እንደሚችል ስንቶቻችሁ ታውቃላችሁ? መቼስ ከዚህ በፊት ድሬዳዋ ከተማ ላይ አሳ የቀላቀለ ዝናብ ዘንቦ እንደነበር ሁላችንም የምናስታውሰው እውነታ ነው። ታዲያ በዚህ ወር ደግሞ ቺታ ከተማ ወርቅ የቀላቀለ ዝናብ ሊዘንብባት እንደሚችል ብዙ ጠቢባን በስፋት እየተናገሩ ይገኛል። ይህንንም ሊሉ የቻሉበት ምክንያት በያዝነው ግንቦት ወር ላይ ሲድረስ የተሰኘው ንፋስ ከምስራቅ በኩል እንደሚነፍስ በመታዋወቁ ነው። የሲድረስ ንፋስ ማለት ቢያንስ በአምስት መቶ ዓመት አንዴ ብቻ ሊነፍስ የሚችል አደገኛ ንፋስ ሲሆን በሚነፍስበት ወቅትም የባህር ስር ወርቆችን የማትነት ልዩ ጸባይ አለው። እናም ይህ የተነነ ወርቅ ከደመና ጋር የሚገናኝ ከሆነ ከዝናብ ጋር ተደባልቆ መዝነቡ አይቀርም። ታዲያ እዚህ ጋር ነገሩን ይበልጥ አስደማሚ ያደረገው ነገር ከሲድረስ ንፋስ ጋር ሊገናኝ የሚችለው ደመና ድሬዳዋ ላይ የሚዘንበውን ዝናብ የያዘው ደመና መሆኑ ነው። ብቻ ይህ ደመናና የሲድረስ ንፋስ ከተገናኙ በያዝነው ወር ላይ ድሬዳዋ ሰውን ሊጎዱ በማይችሉ ጥቃቅን የወርቅ ክምችቶች ልትሞላ ትችላለች። እናንተስ ምን ታስባላችሁ? ይህ ደመናና ይህ ወይት ወይት ወይት ወይት። ኦኬ፣ ድሬ ኬኛ፣ ድሬ ኬኛ፣ መጣውልሽ። አውት ፊቴ እንዴት ነው ተመቻች፣ ተመቻችሁ? በጣም አሪፍ ነው። አቤት አቤት አቤት። በቃ እጄ ወርቅ ለሰብስብ ይመቻችሁ ብላችሁ አሁን እንደሚደብራችሁ አውቃለሁ። ያለኔ ደግሞ ይደብራችኋል። ያለኔ ደግሞ አይመቻችሁም። ለዛ ብዬ ለእናንተ ብዬ ቀርቻለሁ። ኤኒዌይስ ነው ወይስ እናንተንም ይዤ ሊድ አብረን እንሂድ፣ ምን ይመስላችኋል? ሂደን ሰብሰብ ሰብሰብ አድርገን በቃ ህይወታችንን እንቀይራለን ነው አይኔን አታስቅ ባል ሴትየዋ፣ ተመካክረው ነው እንዴት ነው ፍራንክ የሚሰሩት? እኔ ምንም ግር አልገባኝ። ወላይ ለዚ እኔ የምር እየተናደርኩ ነው፣ የምር እየተናደርኩ ነው ውዴ። ፍራንክ ይሰራሉ ላሉ ግን አይሳካም። ትበቃለህ ውዴ፣ ሁልጊዜ ትበቃለህ። ሌሎች ተመካክረው ነው ወይስ እንዴት ነው የሚሰሩት? ምንም እየገባኝ አይደለም

ግን በቃ የምር ቪዲዮ መስራት ትፈልጊያለሽ? ይሄው ከነዚህ ተማሪ እስቲ ከነዚህ ስሪ። ኢሳም እንግዲህ መልሶላታል ወይ የዚህ አይሆንም። እሷ እንግዲህ በዚህ መልስ በጣም ደብሯታል። ልቤንም ቢያለው በዙ

ኮመንታችሁን ሳነብ እንዴ ነው የምሆነው። ኮመንት ማንበብ በጣም ነው ወዱ። ኮመንታችሁን ያነበኩ እንዴ ነው በጣም ነው

ዝም ያለ ነጃ ወጣ አሉ ሰለላሁ አለይህ ወሰለም። ዛሬ ያዝነላችሁ ፕሮግራም ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ እስካሁን አብራችሁ ለቆያችሁ ልጆች ሲጠጋ በሏ እንዴ ሊሰማችሁ